ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የሁለተኛው ቻንላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ማክሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ፎአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን እናደርጋለው። የተለያዩ የዝውውር መረጃዎችን ወደ እናንተ እናደርሳለን። እንግዲህ በአውሮፓ ታላላቅ ክለቦች መካከል፣ በትልልቆቹ ክለቦች በተለይ የተለያዩ የዝውውር ዘገባዎች እየሰማን እንገኛለን። እነሱን የተመለከቱ ዘገባዎችን ነው አሁን ላይ ወደ እናንተ የምናደርሰው። ከፕሮግራማችን ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፎአርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። አብራችሁን ቆዩ። ከመሸጋገሪያ በኋላ በቀጥታ ወደ ፕሮግራማችን የምናመራ ይሆናል። አርሰናል በጋብሪኤል ማጋላይ ማጋላሽ ወደፊት ጣፈንታ ጉዳይ ላይ ፈርቷል። የአርሰናሉ ብራዚላዊ ተከላካይ በጠረጴዛው ላይ ብዙ ጥያቄዎች እንዳሉት ያውቃል። አርሰናል ጋብሪኤል ማጋሌሽን በዓለም አቀፍ የዝውውር ገበያ ላይ እየሳበ ያለውን ፍላጎት እያደገ መምጣቱን በተመለከተ የተወሰነ ስጋት እንደገጠማቸው ነው። የሚኬል አርቴታው የተከላካይ ክፍል ቁልፍ እንግዲህ ሚና ያለው የሆነው ብራዚላዊው የማል ተከላካይ የሳውዲ ክለቦችን ጨምሮ የበርካታ ሃያላን ክለቦችን ትኩረትም እንዲሁ ስቧል። ከዚህ ባለፈም ምርጡ ብቃቱን በአውሮፓ ጎልቶ እየታየ ነው። በዚህም የተነሳ ትልልቅ ቡድኖች የተጫዋቹን ሁኔታ በቅርበት እየተከታተሉት ይገኛሉ። እንደ ፉትቦል ኢንሳይደር ዘገባ ከሆነ ከለንደኑ ቡድን ጋር እስከ 2027 የሚቆይ ኮንትራት ያለው ቢሆንም እንግዲህ አሁንም ድረስ የኛው ተጫዋች አርሰናል የተጫዋቹን በኤምሬትስ ስቴዲየም ያለውን ቆይታ ለማራዘም ግን ፍላጎት እንዳለው ነው ዘገባዎች በስፋት እየገለጹ የሚገኙት። የ27 ዓመቱ ጋብርኤል ማጋለሽ ራሱን በፕሪሚየር ሊግ ውስጥም ካሉት ትልልቅ ጉዳዮች እንግዲህ መካከል ተከላካዮች አንድ ሆኖ ራሱን አቋቁሟል። የተጫዋቹ ጥንካሬና የሜዳ ላይ አመራሩ የአርቴታን ፕሮጀክት ዋና ሰው አድርጎታል። ስለዚህም የስፖርት ማኔጅመንቱ በማጋለሽ ላይ ጥርጣሬን ከመፍጠር ይልቅ በፍጥረትም እርምጃ ለመውሰድ ይፈልጋል ይለናል ዘገባው። ቁጥራቸው ብዙ የሆኑ ክለቦች ጋብርኤል ማጋሌሽን ለማስፈረም አሁንም ቢሆን ላይ እንግዲህ ፍላጎት እያሳዩ ነው። በተጨማሪም ወደፊት የሚመጡ ክለቦችም ይኖራሉ። አርሰናል በጣም ውድ ንብረቱን ይዞ ለመቆየት ቢሞክርም በተከላካዩ ላይ ዘና ማለት እንደማይችል ግን ያውቃሉ ይለናል ዘገባው። አሌክዛንደር ኢሳክ በዚህ ክረምት ሊፈርምበት የሚፈልገው ክለብን ግልጽ አድርጓል። አስዊድናዊው የፊት መስመር ተጫዋች ከኒውካስል ዩናይትድ ጋር በአውሮፓ እግር ኳስ የመጫወት ፍላጎት ቢኖረውም በቀጣይ ዓመት የሚሳካ ገን ካልሆነ አሌክዛንደር ኢሳክ በሚቀጥለው ውድድር ዘመን ሊለቅ እንደሚችል ይታመናል። ለአርሰናል መጫወትም የሚችልበት ምክንያት ግልጽ ይሆናል ተብሎ ይታሰባል። አስዊድናዊ ዋጥቂ በአገር ኳስ ህይወቱ ከፍ ብሎ መጫወቱን ስለሚፈልግ በክረምቱ የዝውር ገበያ ውስጥም አርሰናልን የመቀላቀል ዕድልን በአውንታዊነት መልኩ ይመለከተዋል። ከፍተኛ የዋንጫ ምኞት ላለው ክለብም የመፋለም ፍላጎቱም ወደ ለንደኑ ቡድን ያቀርበዋል። የሚኬል አርቴታ ቡድን የአጥቂ መስመሩን ለማጠናከር አስተማማኝ ግብ አስቆጣር ይፈልጋል። አርሰናል በዚህ የውድድር ዘመን አጨራረስም እንግዲህ ችግሮች አያስተዋሉበትም። ይህም ለፕሪምየር ሊጉ ዋንጫ የሚያደርጉትን ትግል ጎርቶባቸዋል። በአጨራረስ ላይ የሚያሳዩት ድክመትን ከቅርብ ዓመታት ወዲህ አስደናቂ ቁጥር ያለው የፊት መስመር ለማግኘታቸው ዋና ድክመታቸው ነበር። በሁሉም ውድድሮች 28 ግቦችን ማስቆጠር የቻለው አሌክዛንደር ኢሳክ የአርሰናልን ፊት መስመር ለመምራትም ትልቅ ተመራጭ ይሆናል። አሌክዛንደር ኢሳክም ቢሆን ለአርሰናል መጫወት ይፈልጋል። ሆኖም ግን ኒውካስል መልቀቂያውን ቀላል አያደርገውም። ማክፓይሶቹ ስዊድናዊውን የአጥቂ ክፍላቸውን ዋና መሳሪያ እንደሆነና አሳማኝ አቅርቦትም እንደሆነ እንደማይለቁትም ይታወቃል። አርሰናል አገልግሎቱን ማግኘት ከፈለገ በታሪካቸው ሪከርድ የሆነ የዋጋም ማቅረብ ሊጠበቅባቸው እንደሚችል ዘገባዎች ያሳያሉ። እንደ ሊቨርፑል ያሉ ሌሎች ክለቦችም አሌክዛንደር ኢሳክን ስለሚመለከቱ አርሰናሎች ብዙ ፍክክር ይጠብቃቸዋል ተብሎ ነው የሚታሰበው። ፔድሪ ከባሎንዶር በፊት በዚህ ዓመት በባርሴሎና የሶስትዮሽ ዋንጫን ያስቀድማል። የባርሴሎና አማካይ ፔድሪ በዚህ ውድድር ዘመን ከግለሰባዊ ሽልማቶች ይልቅ የቡድን ዋንጫዎችን ማስቀደም እንደሚፈልግ ተናግሯል። ፔድሪ በዚህ ውድድር ዘመን ለሃንስ ፍሊክ ቡድን ቁልፍ ሆኖ ቆይቷል። ባርሴሎና በላሊጋው የደረጃ ሰንጠረዥ መሪ ሲሆን፣ እንዲሁም ደግሞ በኮፓ ዴል ሬም ግማሽ ፍጻሜ ላይ ይገኛሉ። ብሉ ግራናዎቹ በሚቀጥለው ወረም ከቦሩሲያ ዶርትመንድ ጋር የሩብ ፍጻሜ ጨዋታ ያላቸው ሲሆን ከፊታቸው ሶስት ዋንጫዎችን ማለማቸውን ቀጥለዋል። ባርሴሎና በአሁኑ ሰዓት በሁሉም ውድድሮች 18 ጨዋታዎችን ያለመሸነፍ ጉዞ እያሳለፈ ሲሆን ሐሙስ በላሊጋ ከኡሳሱና ጋር ይጫወታሉ። ይህ ቀሪ ጨዋታ ከሁለቱም ቡድኖች በኢንተርናሽናል ግዳጅ ላይ ያሉ ተጫዋቾች ያልተገኙበት ጨዋታ እንደነበር እናስታውሳለን ለማራዘምም ጠይቀው ውድቅ ተደርጎባቸው እንደነበር እናስታውሳለን ጨዋታውን ባርሴሎና ማሸነፉም የምናስታውሰው ነው ፔድሪ በእግር ኳሱ እጅግ የተከበረውን የግለሰብ ሽልማት ትኩረትም አላደረገም የሁለት ዓመቱ ወጣት ከባርሴሎና ጋር ሶስት ዋና ዋና ዋንጫዎችን ለማሸነፍ አስቧል ፔድሪ ሲናገር ከባሎንዶር ይልቅ የሶስትዮሽ ዋንጫን ማሸነፍን እመርጣለሁ የባሎንዶር ሽልማት ከመጣ ከቡድን ማዕረግ ጋር አብሮ እንዲመጣ እንፈልጋለሁ በእጩነት መምረጥ ህልም ነው ነገር ግን ጨዋታዎችን እና ዋንጫዎችን ማሸነፍ ለእኔ የበለጠው አስፈላጊ ነገር ነው ሲል ይናገራል። ሁሉም ነገር አደጋ ላይ የወደቀበት ጊዜ ላይ ነን፣ ሶስት ጨዋታዎችን ተሸነፈ፣ ከሶስቱ ዋንጫዎች ልትወጣ ትችላለ። ስለዚህ ሙሉ ትኩረታችን ጥቂት እንግዲህ ሳምንታት በቀሩት ጨዋታዎች ላይ እናደርጋለን ሲልም ነው የተናገረው። እንዲሁ ደግሞ ጥቂት ጨዋታዎች በቀሩት ጨዋታዎች ላይ ነው ቡድን ውስጥም ያለነው ሁላችንም ሶስቱም ዋንጫን ለማሳካት እንፈልጋለን። ይህንንም በሜዳ ላይ እያሳየን ነው ብሏል። በቻምፒየንስ ሊግ ባርሴሎና ዶርትሙንድን አሸንፎ ከሲሪ ኤ መሪ ኢንተር ሚላን ወይም ደግሞ ከቡንደስ ሊጋ መሪ ባየር ሚኒክ በግማሽ ፍጻሜ ይጫወታል። ፔድሪ ባርሴሎና ከፊቱ ያሉትን ፈተናዎች መወጣት አስፈላጊ እንደሆነ ተናግሯል። እናም ሁለቱንም የስፔን ክለቦች ካላቸው አቅም አንጻር በቻምፒየንስ ሊግ ፍጻሜ ከማድሪድ ጋር እንደሚገናኙ ነው የተናገረው። አርኔስ ሎት የቀድሞውን አጥቂን በድጋሚ እንዲያስፈርሙለት ጠይቋል። በሙሐመድ ሳላህና በዳርዊን ኑኔስ ላይ የሚሆነው ሁኔታ ስለማይታወቅ የሊቨርፑል አሰልጣኝ አርነስ ሎት በክረምቱ በአዲስ አጥቂ ቡድኑን ማጠናከር ይፈልጋል። አርነስ ሎት እንግዲህ አሁን ላይም በድጋሚ ከአጥቂው ጋርም ፓያኮስ ጋርም በአንፊልድ ለመገናኘትም ፍላጎት እንዳለው እየተገለጸ ይገኛል። ይህንን ተጫዋች ለማስፈረም ሙከራዎችን እያደረጋሉ ተብሎ ነው የሚጠበቀው። የ24 ዓመቱ ብራዚላዊ አጥቂ በ2023 የአርነስ ሎት ቡድን ኤር ዲቪዚየን እንዲያሸንፍ ረድቶታል። እናም በዚህ የውድድር ዘመንም በሁሉም ውድድሮች 11 ጎሎችን አስቆጥሯል። የሊቨርፑል አስተዳዳሪ እንግዲህ አርነስ ሎት ለሙሐመድ ሳላ ምስጋና ይግባውና ለፕሪሚየር ሊግ ሻምፒዮንነት ተቃርበዋል። የቀሩት የፊት መስመር ተጫዋቾችም ብዙም ውጤታማ አይደሉም። ግብጻዊው ኮንትራቱ ስለሚያልቅ በክረምቱ ከሄደ አርነስ ሎት ቢያንስ አንድ አጥቂ መጨመር ያስፈልገዋል። በዳርዊን ኑነሲ ወደፊት እጣ ፈንታ ላይ ጥያቄዎች የተነሱ ሲሆን ለሱም ምትክል ያስፈልጋቸው ይችላል። ኮዲ ጋክፖ በዚህ ውድድር ዘመን 16 ጎሎችን ያስቆጠረ ሲሆን በቅርብ ጊዜያት እንግዲህ የጉዳት ጉዳዮች ምክንያት ሜዳ ላይ በተደጋጋሚ እየታየ አይደለም። ሌላኛው የቀድሞው የፌኖርድ አለቃ ሮብ ጃኮብስ አርኔ ስሎት ፓያክሶን ለኮዲ ጋክፖ ተፎካካሪ መሆን እንደሚችል ያምናል። ጃኮብስ ሲናገር እኔ በእርግጠኝነት እሱ ለሊቨርፑል ትልቅ ጭማሪ የሚሆን ይመስለኛል። ጋክፖ በእርግጥ ድንቅ ተጫዋች ነው፣ እናም በሊቨርፑል ጥሩ እየሰራ ነው። ነገር ግን ፓያኮስ የተሻለ ነው ብዬ አስባለሁ። ሊቨርፑል ለፌኖርድ ጥያቄ ቢያቀርብ አይገርመኝም። 40ና 50 ሚሊዮን ዩሮ የሚያስወጣ ተጫዋች ነው። እሱ በየቀኑ የተሻሻለ ነው። በሚያስገርም ሁኔታ ጎሎችን ያስቆጥራል። በፌኖርድ ውስጥ በጣም ምርጡ ሰው ነው። በእውነቱ ከማመስገን በቀር ምንም ነገር የለም። ድንቅ ጎሎችን አስቆጥሯል። ወደ ሊቨርፑልም ቢያመራ ቡድኑን በእጅጉ መጥቀምም ይችላል። ይህንንም በአውሮፓ ውድድሮች ላይ አሳይቷል። በድጋሚ ከአርኔስሎት ጋር ቢሰራም እመኛለሁ ሲልም ጭምር ነው የተናገረው። ማንቸስተር ዩናይትድ የፕሪሚየር ሊጉን አጥቂ ለማስፈረም ባንኩን እንግዲህ መንቀሳቀስ ይኖርበታል። ማንቸስተር ዩናይትዶች መፍትሄን ለመፈለግ በገበያ ውስጥ መንቀሳቀስ የቀጠሉ ሲሆን በቅርብ ቀናት ጥንካሬን ካገኙት ስሞች አንደኛው ማቲያስ ኮኛክ ነው። ብራዚላዊው የፊት መስማት ተጫዋች በአሁኑ ሰዓት ከወልቨርሃምተን ወንደረርስ ጋር በፕሪምየር ሊጉ ድንቅ ብቃትን በማሳየቱ የታላላቅ የእንግሊዝ ክለቦችን ቀልብስበዋል በተለያዩ የአጥቂ ስፍራዎችም የመጫወት ብቃቱ የኦልትራፎርዱን ቡድን በመጪው የውድድር ዘመንም ቡድኑን ለማጠናከር ከሚፈልገው መገለጫ ጋር የሚስማማ ነው። ወልቨርሃምተን ወንደረርስ በቡድናቸው ውስጥም የማትያስ ኩኛህን አስፈላጊነት ያውቃሉ። ነገር ግን የሚቀርብላቸውን ዋጋ ማራኪ ከሆነ ሊሸጡት እንደሚችሉ እርግጥ ነው። ማንቸስተር ዩናይትዶች አገልግሎቱን ለማግኘት 60 ሚሊዮን ዩሮ ሊያወጡ እንደሚፈልጉ እየተሰማ ነው። ይህ ዋጋ ወልቭስን እንዲያጤኑም ያደርገዋል። ምንም እንኳን ብራዚላዊ የረጅም ጊዜ ኮንትራት ያለውና የቡርኑ ቁልፍ ተጫዋች ቢሆንም በጥሩ ዋጋ መሸጡ ግን ክለቡ በሌሎች አካባቢዎች እንዲጠናከር ያስችለዋል። ደቡብ አሜሪካዊው አጥቂ በቡርን ውስጥ እንግዲህ ወጥ አቋም ካላቸው ተጫዋቾች መካከል አንዱ ሲሆን በተለያዩ የአውሮፓ ሊጎችም ያለው ልምድ በገበያው ላይ ብዙ ፈላጊዎችን አምጥቶለታል። ማንቸስተር ዩናይትድ በውድድር አመቱ ያጋጠማቸውን የአጥቂ ችግርም ለመቅረፍ ጥራት ያለው አመራጭ ማድረገው ይመለከቱታል። የማቲያስ ኮኛ የወደፊት እጣ ፈንታ በተለያዩ ሁኔታዎች ላይ የሚመረኮስ ሲሆን ይህም የወልቨርሃምተንን አቋም እና የተጫዋቹን በራሱ ፍላጎት ላይ ለአሁኑ ማንቸስተር ዩናይትድም ፍላጎት ጠንካራ ነው። ማንቸስተር ዩናይትድ በሚቀጥለው የዝውውር መስኮት በጣም ወሳኝ ከሆኑ ፈራሚዎች አንዱን ለማግኘትም በሚቀጥለው ሳምንታት እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እና ሊቨርፑል ሁለቱም በክንፍ ተጫዋቾቹ ዝውውር ላይ ተገናኝተዋል። ማንቸስተር ዩናይትድ እና ሊቨርፑል ሁለቱም የሳውዛምተኑን ድንቅ ተጫዋች ታይለር ዲብሊንግ ሁኔታ ጠይቀዋል። ከፍተኛ ደረጃ የተሰጠው የ19 ዓመት ወጣት በሜዳ ላይ በሚያሳየው ነገር ትልቅ የወደፊት ተስፋ ያለው ይመስላል። ነገር ግን በዚህ የውድድር ዘመን ቡድኑ ከሊጉ መውረዱ እርግጠኛ ስለሚመስል በቀጣይ ዓመት ከሳውዛምተን ጋር አይቆይም። ከቼንዶፍ ሳይድ ከዚህ ቀደም ማንቸስተር ዩናይትድ ከዲብሊንግ ዋና ፈላጊዎች አንዱ እንደሆነ አስነብቦ ነበር። ሳውዛምተኖችም ምናልባት እስከ 33 ሚሊዮን ፓውንድ ለመሸጥም ዝግጁ ናቸው። አሁን ግን ሌሎች የፕሪሚየር ሊግ ክለቦችም ዲብሊንግን የሚፈልጉ ይመስላል ሲል ዴይሊ ሜል ዘግቧል። የእንግሊዝ ከ21 ዓመት በታች ኢንተርናሽናል ከዩናይትድ ሊቨርፑል እና ሌሎችም ጥያቄዎች የቀረበለት ይመስላል። ዲብሊንግ በሳውዛምተን ለመቆየትና በሚቀጥለው የውደድር ዓመት በሻምፒዮንሺፕ ለመጫወት ታሊያን፣ በፕሪሚየር ሊጉ ላለ ቡድንም የመፈረም እንቅስቃሴን በጥንቃቄ መምረጥ አለበት። ዲብሊንግ እንደ ዩናይትድ ወይም ደግሞ ሊቨርፑል ባለ ትልቅ ክለብ ውስጥም በመደበኛነት መጫወት ላይችል ይችላል። ስለዚህም ወደ እነኚህ ቡድኖች ከመግባቱ በፊት የመጨረሻ ውሳኔውን እንደሚሰጥም ይጠበቃል። እንደ ብራይተን ና ብሬንትፈርድ ያሉ ክለቦችም በተጫዋቹ ላይ ፍላጎት አላቸው። ነገር ግን እንደ ማንቸስተር ዩናይትድ እና ሊቨርፑል ያሉ ቡድኖች የዲብሊንግን ፊርማ ማሸነፍም ይችሉ እንደሆነ መታየት አለበት። ዩናይትዶች በተጨማሪ ወጣቱን የሰንደርላንድ ድንቅ ተጫዋች ክሪስ ሪግንም በዚህ ክረምትም ይፈልጋሉ ነው እየተባለም የሚገኘው። በመጨረሻው ሰዓት ለኒኮ ዊሊያምስ ዝውውር ፍክክር ውስጥ የገባው ሌላኛው ክለብ ስፔናዊው የክንፍ ተጫዋች እንደ ሪያል ማድሪድ፣ ባርሴሎና እና ባየር ሚኒክ አርሰናልም ባሉ በርካታ ትልልቅ ክለቦች ኢላማ እየተደረገበት ነው። ቼልሲ በዝውውር ገበያው ላይ አንድ እርምጃ ወደፊት ሄዷል። ቼልሲ በሚቀጥለው የፕሪምየር ሊግ የዝውውር ዘመን የውድድር ዘመን ኒኮ ዊሊያምስን ቡድን ውስጥ ለመጨመርም በዝግጅት ላይ ናቸው። ከአውሮፓ እግር ኳስ ኮከቦችም አንዱ የሆነውን ስፔናዊ የክንፍ መስመር ተጫዋች የበርካታ ግዙፍ ክለቦችን ቀልብ የሳበ ቢሆንም ሰሜዎቹ ግን እሱን ለማስፈረም በሚደረገው ፍክክር ውስጥ ቀዳሚ ለመሆን ቆርጠዋል። እናም ስምምነቱን ለመጨረስም ከወኪሎቹ ጋር ውይይት ጀምረዋል። የአትሌቲክ ቤልባው የክንፍ መስመር ተጫዋች በክለቡም ሆነ በስፔን ብሔራዊ ቡድን ውስጥ ራሱን በሚገባ አሳይቷል። የኒኮ ፍጥነት ተጫዋቾችን ቀንሶ የሚሄድ ችሎታውና በመጨረሻው ሶስተኛው የሜዳ ክፍል ላይ የመፍጠር ብቃቱ በብዙ የፕሪምየር ሊግ ክለቦች ቅድሚያ እንዲሰጥ አድርጎታል። አርሰናል እና ሪያል ማድሪድ እንዲሁ በራዳራቸው ላይ ያለ ሲሆን፣ ነገር ግን ቸልሲ ፊርማውን ለማግኘትም ድርድሩን ለማፋጠን ፍቃደኛ ይመስላሉ። መቀመጫውን ለንደን ያደረገው እንግዲህ ቡድን ከፍተኛ አቅም ባላቸው ወጣት ባለተሰጦዎች ላይ ኢንቨስት ለማድረግም ሁሌም አይፈሩም። በኒኮም የማጥቃት መስመሩን ለማጠናከር ይፈልጋሉ። ወደ 50 ሚሊዮን ፓውንድ የሚጠጋው የውል ማፍረሻውን ለመክፈልም ፈቃደኞች ናቸው። ይሁን እንጂ ዝውውሩ ቀላል አይሆንም። ተጫዋቹ ትልቅ ምኞት ያለው ሲሆን ከፍተኛ ደሞዙ በድርድሩ ላይ እንቅፋት ሊሆን ይችላል። በተጨማሪም ሪያል ማድሪድ ቪኒሲዮስ ጁኒየርን ከሳውዲ አረቢያ አጓጊ ጥያቄዎችን ከተቀበሉ ኒኮን ወደ ቡድናቸው የመጨመር እድልን በንቃት ይከታተላሉ። የዚህን ፊርማ ማግኘት የሚችሉት ቸልሲዎች ብቻቸውን ባልሆኑበት ፉክክር ውስጥም ተጫዋቹን ወደ ፕሮጀክታቸው እንዲቀላቀል ማሳመን ከቻሉ ብቻ ነው። በኤሲ ሚላን ሙሉ በሙሉ የጠፋው ፈራሚ በክረምቱ ሊለቅ ነው። አሜሪካዊ ኮከብ ወደ ሳን ሲሮ ከመጣ በኋላ በጣም ደካማ የጨዋታ ደረጃን አሳይቷል። ዩኑስ ሙሳ ኤሲ ሚላን ከደረሰ በኋላ የሚጠበቅበትን ነገር ማሟላት አልቻለም። አሁን በክረምት እንዲለቅ ፍቃድ እንደተሰጠው ታውቋል። በ2023 ክረምት ከቫሌንሲያ 20 ሚሊዮን ዩሮ በሚጠጋ ገንዘብ የመጣው ሙሳ በሚላንም ቡድን ውስጥም ራሱን እንደ ቁልፍም ተጫዋች ማሳየት አልቻለም። ምንም እንኳን ያለፈውን ሲዘን ብዙ ጨዋታዎችን በሮሰነሪዎች ቤት ቢያደርግም፣ ዘንድሮ ግን ወጥነት የጎደለው ተጫዋች ሆኗል። የ22 ዓመቱ ዩኑስ ሙሳ እንግዲህ በመጀመሪያው አስተላለፉ እስከገባ ረጅም ጊዜ ሆኖታል። በሮሰነሪ ማሊያ የመጀመሪያውን ጎል ለማስቆጠርም እየጠበቀ ነው። ከባድ ጊዜ ላይ ያለው አሜሪካዊ ኮኮብ አሁን ላይ ከሚላን አንድ እግሩ እንደወጣ ይታመናል። ሰርኪዮ ኮንሴሳው መሪነቱን ከተረከበበት ወቅት ጀምሮ ተጫዋቹ ጭራሹን ሜዳ ላይ መመልከት ብርቅ ነው። ስለሆነም የኤሲ ሚላን የስፖርት ማኔጅመንት በመጪው ክረምትም የዝውውር መስኮት የተጫዋቹን ሽያጭ በእጅጉ እያጤነበት ነው። በጋዜጠኛ ኒኮላ ሺር እንደሚለው ከሆነ ሚላን አስተማማኝ አቅርቦት ከቀረበለት ዩኑስ ሙሳህን መልቀቅም አይቃወምም። አሁን ላይ የተወሰኑ ክለብ ተጫዋቹን እንደሚፈልጉት ታውቋል። የተጫዋቹ ዕድሜና አቅሙ አሁንም የሌላ ሊግ ቡድናቸውን ትኩረት ሊስብ ይችላል። እንደ እውነቱ ከሆነ ግን ሚላን እንግዲህ ውስጥ ተጫዋቹ የሚጠበቅበትን የጥራት ደረጃ እንዳላሳየ ግልጽ ነው። ስለሆነ መጪው ክረምት ዩኑስ ሙሳን ከሮሳነሪዎቹ ጋር የሚለያይበት ጊዜም ይሆናል ተብሎ ነው የሚጠበቀው። ከክረምት የዝውውር ገበያ በፊት በሴቪያ ቀድሚያ የሚሰጠው ጎዳይ በሲቪያ በውሰት የሚገኘው ተጫዋች ከመጪው የውድድር ዘመን በፊት የክለቡ ዋነኛ ቅድሚያ የሚሰጠው ጉዳይ ሆኗል። ሲቪያ በቀጣዩ የውድድር ዘመን እቅድ ማውጣቱን የቀጠለ ሲሆን ከግባቸው መካከል አንደኛውን ለማሳካተም አሁን ላይ ተዘጋጅተዋል። በሲቪያ በውሰት እየተጫወተ የሚገኘው የአርሰናሉ አማካይ አልበርት ሳሚሎ ኮንጋ በሲቪያ ጥሩ ስሜትን እያገኘ ይመስላል። በመሃል ሜዳው ላይ እንግዲህ ይህ ተጫዋች የተለያዩ እንቅስቃሴዎችን እያደረገ ይገኛል። በችሎታውም ደግሞ ያለው ተሰጥቶ የሲቪያ ስፖርት አመራሮችን ማሳመን ችሏል። በዚህ ውድድር ዘመን አልበርት ሳምቢ ሎኮንጋን ለማቆየት ጥረት ለማድረግ በቁም ነገር እያሰቡ ነው። ምንም እንኳን ጉዳት ጉዳዮቹ እንግዲህ የሚፈለገውን ቀጣይነት የሚገድብ የሚገደብ ቢሆንም ተጫዋቹ ግን በሜዳ ላይ በተገኘ ቁጥር ጥራቱን አሳይተዋል። በጨዋታዎች ላይ ያለው እይታና በመሃል ሜዳ ላይ ያሳየው ብቃትም በበርካታ ጨዋታዎችም ወሳኝ እያደረገው ሲሆን ሴቪያ የፊርማውን ቀዳሚነትም እንዲያስብ አድርጎታል። አልበርት ሳምቢ ሎኮንጋ በበኩሉ በቡድኑ ውስጥ ምቾት ተሰምቶታል። እናም በኔራቪዮን የመቆየት እድልም በጥሩ ሁኔታ ያያል። በስፔን እንደ እግር ኳስ ተጫዋችም እድገት በመቀጠል ምቹ ሁኔታን አግኝቷል። በአርሰናል የወደፊት ሕይወቱ ከሚኬል አርቴታ እቅድ የራቀ ይመስላል። የለንደኑ ቡድን የአማካይ ክፍል ፉክክርም ከባድ ነው። ወደ አርሰናል ቡድን መመለሱ አዋጭ አማራጭ አይመስልም። ይህም እንግዲህ በሁለቱም ክለቦች መካከል ለሚደረገው ድርድር በር የሚከፍተ ሲሆን ሴቪያ ፋይናንሱ ላይ ከልክ በላይ ጫና የሚያሳድር ስምምነት ላይም ለመድረስ ጥረት ያደርጋሉ ተብሎ ነው የሚጠበቀው። የመጪው የዝውውር መስኮት ለቤልጅያማዊው አማካይ ወደፊት ዕጣ ፈንታ ወሳኝ ይሆናል። በሳንቸስ ፒዥዋን እያሳለፈው ጊዜም አውንታዊ ተጽዕኖ ያሳደረ ሲሆን በኢኮኖሚያዊ ሁኔታዎችም የሚፈቅዱ ከሆነ ሲቪያ ቀጣይነቱን ለማረጋገጥ የተቻለውን ሁሉ ያደርጋል። ይህ በእንዲህ እንዳለ አልበርት ሳምቢ ሎኮንጋ የውድድር ዘመኑን በተሻለ መንገድም ለመጨረስ ትኩረት ሰጥቷል ሲልም ነው ዘገባው ያሰፈረው። አትሌቲኮ ማድሪድ ና አሌክስ በይና ስምምነት ላይ ሊደርሱ ነው። በስፔን ካሉት ምርጥ ተጫዋቾች አንደኛው የሆነው አሌክስ በይና ለአትሌቲኮ ማድሪድ ፊርማውን ለማኖርም ቅርብ ነው። አሌክስ በይና ለመጪው የውድድር ዘመን ከአትሌቲኮ ማድሪድ ዋነኛ ኢላማዎች አንደኛው ሆኗል። የቪያር ያሉ አማካይ በላሊጋው ድንቅ ብቃቱን አሳይተዋል። ይህም እንግዲህ የበርካታ ክለቦችን ፍላጎትንም ቀስቅሷል። ነገር ግን የካልቼኔሮ ቡድን አገልግሎቱን ለማግኘትም በሚደረገው ፍክክር ቀዳሚ ይመስላል። በቅርብ ቀናት ውስጥ ተጫዋቹ ወደ ሜትሮፖሊታኖ ለመሄድ ፍቃደኛ መሆኑን አሳይተዋል። ይህም በሁለቱ ወገኖች መካከል ያለውን የጠበቀ ግንኙነት አሳይተዋል። ተጫዋቹ ለአትሌቲኮ ማድሪድም ቅድሚያ እየሰጠ ነው። ነገር ግን ዝውውሩ እንዳይጠናቀቅም ዋነኛው እንቅፋት የሚሆነው የክለቦች ድርድር ነው። ቪያሪያል የተጫዋቹን ዋጋ ከፍ ያደረገ ሲሆን እነሱ ከሚፈልጉት በታችም እንዲሄድ ለማድረግ ፈቃደኛ አይሆኑም። ነገር ግን አትሌቲኮ ማድሪድ በሁለቱም እንግዲህ ክለቦች በሚጠቅም ስምምነት ላይም መድረስ እንደሚችሉ እርግጠኛ ናቸው። ተጫዋቹ በስራው ውስጥም አንድ እርምጃ ወደፊት ለመሄድ ያለው ቁርጠኝነት ስምምነቱን ለመጨረስም ወሳኝ ሊሆን ይችላል። ባይና የሮሂ ብላንኮቹ ቡድን ከሚፈልገው ሲስተም ጋርም በትክክል ይጣጣማል። መሃል ሜዳውንና የአጥቂ ክፍሉን የማገናኘት ብቃቱም፣ ተጭኖ የመጫወት ጥንካሬውና የመጨረሻው ሶስተኛው የሜዳ ክፍል ላይ ያለው ጥራቱ በዲየጎ ሲሞኔ እንዲወደድም ያደርገባል። በመጪዎቹ ሳምንታት ውይይቶች እንዲጀመሩ በሁለቱ ክለቦች መካከል ቀጠሮ ተይዟል። ምንም እንኳን ስምምነቱ ገና እውን ባይሆንም አትሌቲኮ ማድሪድ ፊርማውን ለማረጋገጥም ያሳየው ቁርጠኝነትና የተጫዋቹ ፍላጎትም አዲሱ የውድድር ዘመን ከመጀመሩ በፊት ስምምነቱ የመሆን እድሉ ትልቅ እንደሚሆንም ያሳያል ነው የተባለው። በአክረምቱ ዩቬንቱስ ከቀድሞ አለቃው ጋር በድጋሚ ሊገናኝ ይችላል። ቲያጎ ሞታን ካሰናበተ በኋላ ዩቬንቱስ በክረምቱ አስተማማኝ አሰልጣኝ ለማግኘት ገበያውን ለማሰስ ላይ ይገኛል። ዩቬንቱስ ውጣ ውረድ ከሞላበት የውድድር ዘመን በኋላ በአሰልጣኝ ቡድን ውስጥም አዲስ አቅጣጫን ለመውሰድ ወስኗል። ደካማ ውጤቶችን ተከትሎ ቦርዱ ከቲያጎ ሞታ ጋር እንዲላይ ተገዷል። እስከ ውድድር ዘመኑ መጨረሻ ድረስም ኢጎር ቱዶር እንደ ጊዜያዊ መፍትሄም አስቀምጠውታል። ቀደም ሲል ሲል በክለቡ የቆዩት ክሮኤሽያዊ ባሰልጣኝ በመጨረሻዎቹ ሳምንታት ቡድኑን የመምራት ኃላፊነትም አለባቸውም፣ ምንም እንኳን የስልጣን ዘመናቸው በአጭር ጊዜ የሚቆይ ቢሆንም። ሆኖም ግን በክረምት ጀምሮ አንቶኒዮ ኮንቴ የዩቬንቱስ ከፍተኛ ኢላማ ነው። በቱሪን ላይ የተመሰረተው ቡድን አላማ ለመጪው የውድድር ዘመን ከፍተኛ ደረጃ ያለው አሰልጣኝ መምጣት ነው። ዩቬንቱስ በሴሪኤ ሆነ በአውሮፓ ደረጃ መልሶ ማግኘት ይፈልጋል። ስለዚህም ጥሩ ልምድ ያለው አሰልጣኝ ይፈልጋሉ። የመጨረሻ ውሳኔው ባይሰጥም፣ ጎርዶ አዲሱን ፕሮጀክት የሚመሩ እጩዎችን ዝርዝሮች በማዘጋጀት ላይ ግን ይገኛል። በቅርቡ ሳምንታት ውስጥ ከፍተኛ ደረጃ ላይ ከደረሱት ስሞች አንደኛው አንቶኒዮ ኮንቴ ነው። የአሁኑ የናፖሊ አሰልጣኝ በቱሪን ውስጥም ተወዳጅ ሰው ሲሆን በተጫዋችነትም ሆነ በአሰልጣኝነት ዘመኑ በቡድኑ ውስጥ አሻራውን አሳርፏል። የአሸናፊነት አስተሳሰብና የሴሬ ልምድ ቡድኑ ወደ ከፍተኛ ደረጃ ለማምጣትም ተመራጭ ያደርገዋል። ሆኖም ግን ከናፖሊ ጋር ያለው ውልም ፈታኝ ሊሆን እንደሚችል ነው የሚታመነው። የሚቀጥሉት ሳምንታት የዩቬንቱስን የአሰልጣኞች ቡድን የወደፊት ሁኔታን ለመወሰን ወሳኝ ይሆናሉ ተብሎ ይጠበቃል። ኡጎር ቱዶር በቀጣይ ሳምንታት ያለውን ብቃት ለማሳየት እድሉ አለው። ነገር ግን የአንቶኒዮ ኮንቴ መመለስ የማይተደሉ ጥንካሬን እያገኘ ነው። ዩቬንቱስ በአሰልጣኝነት ምርጫው ዳግም ስህተት መስራት አይፈልግም። እናም ቡድኑ በጣም የሚፈልገውን መረጋጋትና ምኞትም ወደ ነበረበት መመለስም የሚችል መሪ ይፈልጋል ነው የተባለው። ኮሎምቢያዊው ተጫዋች ክለቡ ሊዮን ከፊፋ የዓለም ክለቦች ዋንጫ ከተገለለ በኋላ ለመልቀቅ እንዳሰበ ተነግሯል። ፍላሚንጎ በገበያው ላይ ጠንካራ እንቅስቃሴን በማድረግ ጄምስ ሮድሪጌስን ለመጪው የዓለም ክለቦች ዋንጫ ዋና ሰው እንዲሆን ይፈልጋሉ። የአሁኑ የሮድሪጌስ ቡድን ሊዮን በቅርቡ ከውድድሩ ከተገለለ በኋላ የብራዚል በዚህ ውድድር ላይ ለመሳተፍ ቡድን ለመለወጥ እያሰበ ያለውን ኮሎምቢያዊውን አማካይ ለማማለልም ጥሩ እድል አግኝቷል። በሪዮ በሚገኘው ቡድን የሜክሲኮ ቡድን የዓለም ክለቦች ዋንጫ መውጣቱን ተከትሎ የሐሜስ ሮድሪጌስን ዝውውር እንግዲህ በተመጣጣኝ ዋጋም ለመደራደር ያለውን ኢኮኖሚያዊ እርግጠኝነት ለመጠቀም እያለመ ነው። ምንም እንኳን የሊዮን ጋር ያለው ውል እስከ ዲሴምበር 2025 ድረስ የሚቆይ ቢሆንም፣ ፍላሚንጎ ግን ተጫዋቹን በነፃ በክረምቱ ለማግኘትም እንደሚችሉ ያምናሉ። የ33 ዓመቱ አማካ በሜክሲኮ ውስጥ ችሎታውን ማሳየቱን ቀጥሏል። በ11 ጨዋታዎች ሁለት ግቦችን አስቆጥሯል እና አምስት አሲስቶችን አድርጓል። ስለሆነም ፍላሚንጎ ሃሜስ ሮድሪጌስን ማስፈረም ይፈልጋል። የአሰልጣኝ ፊሊፔ ሉዊስ እቅድም የመሃል ሜዳ ተጫዋቹን ሃሜስ ሮድሪጌስን በማምጣት ቡድኑን በማጠናከር ቀድሞኑ እንደ ኒኮ ዴላ ክሩዝ፣ ጌርሰን እና እንዲሁ ጆርጂኒያ ዴ አርኮስታን ያሉ ጥራት ያላቸው ተጫዋቾችን ባቀፈው ቡድን ውስጥም ሃሜስ ሮድሪጌስን እንዲካተት ማድረግ ነው። ኮሎምቢያዊው በአህጉራዊ ውድድር ክብርን ለሚፈልገው ቡድንም ልምድና ፈጠራን እንዲያመጣ ይታሰባል። የሚገርመው ፍላሚንጎ ና ሊዮን በክለቦች የዓለም ዋንጫ የምድብ ድልድል ከቸልሲና ከኤስፔራንስ ዴ ቱኒስ ጋር መደልደላቸው ይታወሳል። አሁን ላይ የሜክሲኮ ክለብ ከውድድሩ ውጭ መሆኑ ብራዚላዊውን አጋጣሚውን ለመጠቀምና ለኮሎምቢያዊው ኮኮብ አዲስ መዳረሻ ለመስጠትም እየሞከሩ ነው። በ2025 የዓለም ክለቦች ዋንጫ ላይ ለመጫወትም የብራዚሉ ክለብ ጥያቄ ለመቀበል ቀጣይ ሳምንታት የሮድሪጌስ ውሳኔ ወሳኝ ይሆናል ተብሎ ይጠበቃል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምትጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለመስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። ስለ አደመጣችሁኝ ከልብ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።